ምናልባት ልጅ ልታገኝ ትሄዳለ። ከእሱ ጋር ያለን ጉዳይ ግን አትቀጥልም። አንተ ህይወትን ኑር። በላችሁ ነገር ማይጠፍት የሆነ ለማስተካከል ከፈለግ ይህን ነገር እኛ የመጣንበት ነገር ምናምን ማስወገድ ትችይ ነበር፣ ማስተካከል የምትችይ ነበር። እኛ የምናየው ነገር ነው፣ ከእሱ ጋር ነው የምንለው። በዚህ ሰዓት የሚያደርገው ነገር አንዳንዴ አይተሽ የምትረጁ ነገር አለ። ያን ነገር ደግሞ የሆነ ነገር ከመፈጠሩ በፊት ቢያንስ ላንቺ እንጠይቅሽና ቢያንስ ነገሩ ያሳስበናል። ምክንያቱም ይህ እናንተ የሚመለከት ጉዳይ አይደለም። በዚህ ልክ እናንተ እንደዚህ ልታወሩኝ አይገባም። ሲጀምር ደግሞ ስ ማነው እየተጎዳ ያለው? እኔ በእኔ ምክንያት ማን ይጎዳል ምናምን እና በዚህ መልክ ደግሞ ነገሮች መቀጠል የለባቸውም ብለን ስላሰብ ነው። በሚገርም ሁኔታ ማለት ነው ይህን ቪዲዮ መስራት አለብኝ ብዬ ነው የሰራሁት ማለት ነው። በጣም ነው የገረመኝ። እኔ በቃ አልጠበቅኩም፣ ያልጠበቅኩት ነገር ነው ትናንትና ሩታ ላይ የተለቀቀው ቪዲዮ። በጣም ነው የገረመኝ ማለት ነው። እንዴት ሰው ኧረ በስመአብ። እኔ እኮ ቢያንስ እንደው አሁን ብዙ ኮሜንት ላይ አራስ ነሽ፣ ቢያንስ ይሄን ጊዜ እንኳን እንትረጋጊ፣ ከነዚህ ልጆች ራቂ ስጠባይ። ሩታ የማሰሚበት ነገር አልገባኝም። የሩታስ ቤተሰብ እንዴት ይህን ነገር አክሴፕት አድርገው ተቀበሉ? በተለይ በነ የነ አቤልና የሁለቱ ስራ በጣም በቃ የሚገርም ነው። በቃ በሚገርም ድፍረት ነው ያለው እያየሁባቸው ያለውት ማለት ነው። እንዴ ሰው በዚህ ደረጃ እንዴት ይሰግጣል? በዚህ ደረጃ እንዴት እንደዚህ ይሄን ነገር ያደርጋል? እንዴ እነዚህ ልጆች አንደኛ ነገር ሄርሜላ አብርሃምን ታፈቅረዋለች፣ እዛ ቤቷ ውስጥ እሷ ያለችበት ቤት ምን አይነት እኔ፣ ሩታ እንዳንዴም ስነ ልቦናዋ አለመጎዳቷና ማለት ነው ጥንካሬዋ ይገርመኛል እኔ በእውነት የገዛ እናትና አባቷ ቤት ከአራስ ቤት ጠርተው አንስተዋት፣ ሄርሜላ አብርሃምን ታፈቅረዋለች ማለት ምን ማለት ነው? የእውነት በጣም ነው የገረመኝ እኔ። ምን ማለት ነው እንዴ ቤተሰብ ውስጥ በቃ ተቆጪ የለውም እንዴ? የእውነት የሩታ ቤተሰብ እንዴት እነሱ እንደዚህ ተቀበሉ? ይሄን ቪዲዮ አይደለም ሲቀረጽ፣ እሺ፣ እንደው ተቀረጸ በሆነ መንገድ ወጥተው ተቀረጸ ይባላል። ወዲያው ወዲያው ይሄን ቪዲዮ ሲያዩ አቤልና እንትና እዚያ ቤት እንዳይደርሱ ማድረግ ነው ያለባቸው እንዴ። እኛ ተደጋግመን እኮ ችግር የለውም አንደኛ ነገር የነሱ ፍላጎት ምናምን ሊሆን ይችላል። ግን ሲጀመር ሄርሜላን ሲያመጡ እነዚህ ልጆች እንዴት ይችን ልጅ መጀመሪያም ወደዚህ አይነት ነገር ውስጥ ሲገፋፏት የሚያሳየውን ቪዲዮ ከዚህ በፊት ሲገፋፏት ነበር። ሲገፋፏት የነበረውን ቪዲዮ ተመልከቱት። መጀመሪያ እንዴት ሲገፋፏትና እንዴት እንትን ሲሏት እንደነበር ማለት ነው። ከጭንቀቱ እንዲገላገል ነው የምንፈልገው፣ እና እህታችን ሄሪም መታ ይህንን ነገር እናድርግ ስላለችን በጣም ነው ደስ ይለን። ከሱ ማፍሮ ደግሞ ሌላም ሰርፕራይዝ አደረጉት እሱን ሁለተኛ ነገር ሲመጣ ወይ ደግሞ እሷ የምትናገር ይሆናል ማለት ነው። ሌላ ጭንቀት አይጨምርበት እንጂ የሚያስደስተው ነገር ከሆነ ከማድረግ ወደ ኋላ አንልም። እንግዲህ ዛሬም በሌላ ነገር ነው የመጣ ነው፣ በሚያስደስት ነገር ደስ ብሎ ነው የመጣ ነው። እንግዲህ ሳቅ በሳቅ ነው ሆነን የመጣ ነው። ምክንያቱም አይደል እውነት ነው። እዚህ ጋር እህታችን ሄርሚ አልተቻለችም ሰርፕራይዝ በማድረግ ስሟ ራሱ ሄርሚ ሳይሆን ሰርፕራይዝ ብንላ ደስ ይለኛል። እዚህ ጋር እህታችን ሄርሚ አልተቻለችም ሰርፕራይዝ በማድረግ ስሟ ራሱ ሄርሚ ሳይሆን ሰርፕራይዝ ብንላ ደስ ይለኛል። ሚስተር ሚሰርፕራይዝ በቃ እንለሻለን። እና እዚህ ሰርፕራይዝ ለማድረግ ያነሳሳሽን ነገር ብትነግሪኝ ቀሌሉም እንግዲህ አያችሁ አደለ፣ እነዚህ ልጆች መጀመሪያም አቅደው ገባቸው ሁለቱን ለመለያየት እንደመጡ እኔ ቢያንስ እንደው አራስ ቤት ነኝ፣ እረፍት ስጡኝ፣ ያስፈልገኛል። አሁን በዚህ ሰዓት እኔ ይህን ነገር መስማት የለብኝም ማለት የነበረብሽ አንቺ ነበርሽ ማለት ነው። ስለዚህ አስቀድመሽ አንቺ እነሱን እዛ ቤት ካስገባሽ ከአራስ ቤት ላይ ከዛ ቤት ተወትሽ ለእነሱ መልስ መስጠትም አይጠበቅብሽም ነበር። የተናገርሹ ነገር ትክክል ነው። እኔ አሁን ከዚህ በኋላ ከእሱ ጋር ግንኙነቴ የአባትና የልጅ ግንኙነት እንዳይጠፋ ብቻ ነው ለዚህ ያንን ለመጠበቅ ስል ብቻ እገኛለሁ ያልሽ እና ያን የተናገርሽበት ነገር በጣም ገርሞኛል። ይኸው ስሙት በቃ ሩታ እዚህ ጋር በቃ በደንብ በደንብ በቃ አስረግጣ የተነገረችው ነገር ደስ ይላል። ግን እኔ ቤትሽ መሆኑ ነበር በጣም የገበደኝ። ስሙ እነሱ አንድ ላይ አደረገን የሚችለን ነገር ወይም የሚኖረን ጉዳይ ልጃችን ብቻ ነው። ከባለን በልጃችን ጉዳይ ሊፈለገውን ነገር ሊያረግ ይችላል፣ ሊመጣ ይችላል፣ ሊያወራ ምናምን። ከዛ ውጭ ባለው ነገር ግን የራሱ ሕይወት ነው የራሱ ላይፍ ነው አይመለከተኝም። ስለዚህ ሂዳችሁ ንገሩት፣ ለሷም ንገሯት፣ አብረን አንሆንም ብላለች። ስለዚህ ሰማችሁት። ሁሉንም ነገር አያችሁት። አሁን ግልጽ ነው። ሲጀመር ጀምሮ አቤልና ዛ እዛ ቤት ይሄ ነገር ከተፈጠረ በኋላ በጣም ትልቅ ኬዝ ተፈጥሯል። በጣም በጣም ቤተሰቡን አስቆጥጧል። የአቤልና የእነ እንትና እዛ ቤት መጥተው ያንን ቪዲዮ በመስራታቸው ቤተሰቡን አስቆጥጧል። ከዛም የደረሱኝ አንዳንድ ጉዳዮች አሉ። እሱንም በደንብ አድርጌ ለእናንተ መረጃውን የማደርሳችሁ ይሆናል ማለት ነው እና ሲጀምር ቤትሽ ድረስ መተው ይህን ነገር እንዲነግሩሽ መፍቀድሽ አንቺም ተባር ስተት ነበር። እንደሰማሁት ከሆነ ቤተሰቡን በከባድ ሁኔታ አስቆጥቷል እስከማውቀው ድረስ ማለት ነው። እዛ ቤት ድረስ መተው ይህን ነገር ማድረጋቸው ከበቂ በላይ እንትን ፈጥሯል፣ ውዝግብ ፈጥሯል። እና እኔ መናገር የምፈልገው በእውነቴ ነው። ውድ ቤተሰቦች እራሳችሁን ካላስከበራችሁ ማንም ያንን ነገር እንትን ሊጥስላቸው አይችልም። ሩታም ያን ነገር ፈርዘር ሄደው ይህን ነገር አሁን አንቺ መስማት ስለሌለብሽ ነው ሲጀመር ይቺ ልጅ የመጣችው በእነሱ ነው አሁንም ደግሞ ይህንን ወሬ ብለው ይዘውልሽ ሲመጡ የመለሽ መልስ በጣም አሪፍና ጥሩ ሆኖ ሳለ ግን እዛ ቤት ውስጥ እንደዚህ አይነት ምላሽ መስጠት አልነበረብሽም ወይም ደግሞ በግልሽ እንትን ማለት ነበረብሽ ስለዚህ አሁንም ሊያራርቁሽ ሊያለያዩሽ አሁን እዚህ ጋር ሄርሜል አፈቀረችው እንጂ አብርሃም አፈቀራት የሚባል ነገር አልሰማንም ስለዚህ እነዚህ ልጆች አሁንም ሕይወትሽ ላይ ከባድ ችግር ሊፈጥሩብሽ ነው የመጡት። እንዴ እውነቴን ነው ለአንቺ እኔ በስነ ስርዓት በቃ፣ ፈርዘር ሁሉንም ነገር እየተከታተለ ለአንቺ ቆሞ ያየሁት እኔ እንትናን ብቻ ነው ፈረንጁ ብቻ ነው እንጂ ሁለቱ በጣም በጣም በጣም የሚገርሙ ልጆች ናቸው። በቃ የሚያደርጉት ነገር ፍጹም ፍጹም ም የማይገባና በጣም መጥፎ ነገር ነው እያደረጉ ያሉት ማለት ነው እኔ አንድና አንድ ምመክርሽና አንድ አንድ አንድና አንድ ማስተካከል አለብሽ ብዬ የማስበው በቃ አራስ ቤት ክቡር ስለሆነ አሁን አንቺ በጥንቃቄና ራስሽን የምጠብቂበት ጊዜ ስለሆነ ከእንደዚህ አይነት ነገሮች መራቅ ነው ያለብሽ፣ ከእንደዚህ አይነት አሉባልታ ማለት ነው። ሶ እነዚህ ሐሳባቸው ምንድን ነው? አብርሃምን ሊያጋቡትና አንድ ላይ ሁለቱን ለማድረግ አቀደውና አልመው ነው የተነሱት በቃ አቅ ይህን ነገር ደግሞ አራስሽም ተናግረሻል በቃ ሁለቱ እናንተ ሁለታችንን ለመለየት ምን ያህል እንደሄዳችሁ አውቃለሁ ምናምን ብለሻል ከዚህ በፊት ማለት ነው ስለዚህ ሊለያዩሽ ነው ትዳርሽን ሊያፈርሱ ነው ስለዚህ ቦታ አትስጫቸውንም እኔና እሱ ያለን በቃ እንደፈለገች እኔ ከእሱን ሳገኘውና እና እሱ እዚህ ሲመጣ ራሷን ለማጥፋትና እና ራሷን ለመውዳት እንትን የምትል ከሆነ የምታፈቅረው ከሆነ በቃ ስለዚህ ከእኔ ከእሱ ህይወት ወጥቻለሁ ምናምን ምናምን አይነት ነገሮች እና የምንገናኘው ልጁን ሊያይን ብቻ ነው የሚመጣው እንዲህ ማስረዳት አይጠበቅብሽም አሁንም እህሏችሁን ለመቁረጥ ያሰቡ ሰዎች እቤትሽ ድረስ ጓዳሽ ድረስ መጥተው ሳለ እነዚህን ልጆች አናት አናታቸውን እያልሽ ማስወጣት ያለብሽ አንቺና አንቺ ነሽ። የአቤልና ደግሞ የዚህ ልጅ ጉዳይ በደንብ በደንብ አድርጌ እየተከታተልኩኝ ገባችሁ አደለ? እኔ ለእናንተ መልስ የምሰጥ ይሆናል ማለት ነው፣ ውድ ቤተሰቦች፣ በተለይ የእናንተን ስሜትና እናንተን በጣም ያስቆጣ ነገር ስለሆነ ማለት ነው። ሩታ ወዳና ፈቅዳ ነው ቤቷ ይህን ነገር እንዲደረግ ያደረገችው። ይህን ነገርም እንትን እያለችው ወዳና ፈቅዳ ነው። ግን ከምንም ከምንም በላይ ግን የእናንተ ጉዳይ ይቀድማልና ለናንተ ጉዳይ ብቻ ስል ይህን ነገር መልስ ለመስጠት እሞክራለሁ። በደንብ አድርጌ ማብራሪያ የምሰጥበት ይሆናል። አንፋታውም ማለት ነው። ስለዚህ አቤልና ይቅርታ ስሙን ስለጠፋኝ ነው ሁለታችሁ የምታረጉትን ነገር በአግባቡና በሰዓቱ ማታቆሙ ከሆነ ግን በጣም ፈርዘር ሄደን ብዙ ችግሮችን እንትን ለማድረግ እስከ ማድረግ እንደርሳለን፣ እና በደንብ ጥንቃቄ ብታረጉበት በጣም በጣም በጣም በጣም የተሻለ ነው። ኦቨር እየሄደ ነው። ይህ ነገር መቆም አለበት። እዚህ ላይ በቃ ልንለው ይገባል እና እኔ በደንብ እየተከታተልኩኝ ያለውን ነገር ማድረሳችሁ ይሆናል። አቤልና ሁለቱ እዛ ቤት መታችሁ ነገር ካደረጋችሁ በኋላ በደንብ በደም ቁጣ ቤተሰቡን በጣም አዝኗል። የሩታ የሩታህትን በጣም ስሜታ የሆነ እንደተናገረሽ ምናምን ሰምቻለሁ። ና ኤኒዌይስ፣ ያለውን ነገር ሩታ ያው መልስ መስጠት ስላለባት ከቤት ሳትወጣ መልሳ ሊሆን ይችላል። ግን እዛ ድረስ መጥተው እንደዚህ አይነት አሉ ዋልታ ሲነግሩሽ መፍቀድ አልነበረብሽም ነው። ግን የተናገርሽው ነገር በጣም በጣም አስደስቶኛል። ለእንትን ለማድረግ ያህል ከተናገረችው ትንሽ ቆጠብ አድርጌ እነግራችኋለሁ። አንድና አንድ መልስ የሰጠችበት ለነሱም አለ፣ እሱን ስሙት። አዎ፣ ኤኒዌይስ፣ ውድ ቤተሰቦች ሁሉን ነገር እየተከታተልኩ እግር በእግር ለናንተ ማድረሳችን ይሆናል። ሁል ጊዜም አንድ እርምጃ እየቀደምን ያለውን ጉዳይ ለናንተ ማብራራችን ይሆናል ባይ